አማራ ክልልን እያስተዳደርኩ ነው የሚሉት አቶ አረጋ ከበደ በቢሮዬም ሆነ በመኖሪያ ቤቴ በፋኖ ተከብቤ ያለው ሲሉ ተናገሩ። ርዕሰ መስተዳድሩ ምን አስበው ነው በዝርዝር መረጃችን ይዘነዋል። በአማራ ክልል በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች ከእስከ ዛሬው በበለጠ ከፍተኛ የተባለ ድል ተቀዳጅተናል ሲሉ ዛሬ ይፋ አድርገዋል። የምናስደምጣችሁ ይሆናል። በሌላ በኩል ህወሓት ትግላችን ተጠናክሮ ይቀጥላል ብሏል። ጌታቸው ረዳን አውርዶ ጀነራል ታደሰ ወረደን በጊዜያዊ ፕሬዝደንትነት የተካው ህወሓት አዲስ ዜናም ማሰምቷል። የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላ ያለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁም፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። አማራ ክልልን እያስተዳደርኩ ነው የሚሉት አቶ አረጋ ከበደ በቢሮም ሆነ በመኖሪያ ቤቴ በፋኖ ተከብቢ ያለው ሲሉ ተናገሩም። ሰሞኑን በኦሮሚያ ክልል ናዝሬት ከተማ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የሁሉም ክልል አመራሮች እንዲሁም የብልጽግና አክቲቪስቶች የተሳተፉበት ስልጠና ተካሂዷል። በዚህ ስልጠና ላይ የተገኙት አቶ አረጋ ከበደ በቢሮዬም ሆነ በመኖሪያ ቤቴ የከበበኝ ፋኖ ነው ሲሉ ቃል በቃል መናገራቸው ተሰምቷል። አቶ አረጋ አክለውም አብዛኛው የክልሉ አመራር አመለካከቱንና አቋሙን ማጥራት ተስኖት የሚዋልል መሐል ሰፋሪ ነው፣ አንዳንዱ ደግሞ በእኛ መሃል ፋኖ አስርጎ ያስገባው መረጃና ደህንነት ነው ያሉ ሲሆን ይህ መሆኑ ደግሞ በጽንፈኛው ኃይል ላይ የሚወሰደውን እርምጃ ውጤታማ እንዳይሆን አድርጎታል፣ በማለት ያሉበትን አስጨናቂ ሁኔታ ጠቅላይ ሚኒስትሩ በተገኙበት እውነታውን ተናግረዋል። ፋኖ የአማራ ክልል ርዕሰ መዲና የሆነችውን ባህር ዳር ከተማን ጨምሮ ያገዛዙ ጠንካራና ስትራቴጂክ ይዞታዎች ባላቸው አካባቢዎች ላይ የተለየ እርምጃ በመውሰድ በርካታ ያገዛዙ ሰዎችን መግደሉንና መማረኩን አጠናክሮ የቀጠለ ሲሆን በዚህም የገዢው ብልጽግና አመራሮች ጭንቅ ውስጥ መግባታቸውን ከተለያዩ ምንጮች የሚደርሱን መረጃዎች አመላክተዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ከፍተኛ ጉዳት የደረሰበት ውጊያ ተደርጓል። በጎጃም ቀጠና ሶስት ያገዛዙ ክፍለ ጦሮች የተሳተፉበትና ከፍተኛ ሰብአዊ ጉዳት የተመዘገበበት ውጊያ መደረጉ ሲታወቅ በውጊያው ያገዛዙ ጦር ወታደራዊ ተሽከርካሪዎችም ተቃጥሏል ተብሏል። በጎጃም ቀጠና በተደጋጋሚ ውጊያ በሚያስተናግደው የትሊሊ ሰከላ መስመር አሽፋ ቀጠና ሁለት ያገዛዙ ጦር ምሽጎች በፋኖ ኃይሎች የተሰበሩበት ውጊያ መደረጉን የአማራ ፋኖ በጎጃም አስታውቋል። በሁለቱም ወገን ጉዳት በተመዘገበበት በዚህ ያሽፋ ውጊያ ባገዛዙ በኩል አንድ ኮር ያገዛዙ ጦር ተደምስሷል ሲሉ የፋኖ ኃይሎች አስታውቀዋል። በትናንትናው ዕለት ከሰዓት በኋላ በተደረገው በዚህ ውጊያ አምስት የፋኖ ብርጌዶች በጋራ መሳተፋቸው ሲታወቅ በአገዛዙ ጦር በኩል ደግሞ ሦስት ክፍለ ጦሮች ማለትም 23ኛ፣ 73ኛ እና 75ኛ ክፍለ ጦሮች ተሳትፏል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ውጊያው ለአራት ሰዓታት ያክል ያለማቋረጥ ተደርጓል ያሉት የመረጃው ምንጮች በዚህም የፋኖ ኃይሎች ሁለት ያገዛዙ ጦር ምሽጎችን በመስበር ጦሩ ላይ ከፍተኛ ጉዳት ከማድረስ ባለፈ በርካታ የጦር መሳሪያዎችን መማረክ ችሏል ተብሏል። የአማራ ፋኖ በጎጃም በበኩሉ በውጊያው ከ ሰማንያ በላይ ያገዛዙ ወታደሮች ተገድለዋል፣ ከ51 መሳሪያ ተማርኳል። እንዲሁም በብዙ ሺህ የሚቆጠር የቡድንና የነብስ ወከፍ መሳሪያ ተተኳሾች በፋኖ ኃይሎች ተወስደዋል ሲል አስታውቋል። በፋኖ ኃይሎች በኩልም ጉዳት ደርሷል ያሉት የመረጃው ምንጮች ከውጊያው ጋር ምንም ግንኙነት የሌላቸው ሁለት ወጣቶችም ያገዛዙ ጦር ሲሸሽ ይዟቸው መሄዱን ተከትሎ ስለ ሁኔታው ለመጠየቅ የሞከሩ የሀገር ሽማግሌዎችን ያገዛዙ ጦር ገድሏቸዋል ሲሉ ተናግረዋል። በተመሳሳይ ከሰሞኑ የቀጠለው ከባድ ውጊያም በጃዊ ቀጠና መደረጉን ለማወቅ ችለናል። በትናንትናው እለት በነበረ ውጊያ ሁለት ኦራል ወታደራዊ ተሽከርካሪዎች በፋኖ ኃይሎች በተፈጸመ ጥቃት ሲቃጠሉ አንድ ተሽከርካሪ ደግሞ በፋኖ ተወስዷል ተብሏል። የአገዛዙ ጦር በጃዊ ቀጠና በተለይ ጫሪያ በር እና ሙቅላ በተባለ አካባቢ በተደረገ ውጊያ አገዛዙ ከፍተኛ ጉዳት ማስተናገዱንና የተጎዱ ወታደሮችን በሄሊኮፕተር ሲያነሳ እንደነበር የአካባቢው የመረጃ ምንጮች ተናግረዋል። በዚሁ ጎጃም ቀጠና ደቡብ አቸፈር ወረዳ ዘህብስት አካባቢ የአገዛዙ ጦር እርስ በርሱ ተታኩሶ መካከለኛ አዛዦችን ጨምሮ በርካቶች ላይ ጉዳት መድረሱን የመረጃው ምንጮች ተናግረዋል። በአካባቢው የሚገኘው የአገዛዙ ጦር በተከታታይ ከፋኖ ኃይሎች የደረሰበትን ጥቃት ተከትሎ ወደ ማዕከል ለመሰብሰብ እየሞከረ ባለበት ሂደት ነው እርስ በርስ ተኩስ የተከፈተው ተብሏል። ጦሩ በሰፊው ቀጠና መበተኑ ለሰራዊቱ መክዳትና በቀላሉ በፋኖ ኃይሎች ጥቃት እንዲጋለጥ ተደርጓል በሚል የአካባቢው አለቆች ከበላይ አዛዦች ወቀሳ እንደደረሰባቸውም ነው የተሰማው። በምስራቅ ጎጃም ዞን ቢቡኝ ወረዳ ድጓጽዮን ከተማና በዙሪያው ደግሞ በዛሬው ዕለት የፋኖ ኃይሎች በከፈቱት ውጊያ በርካታ የአድማ ብተና ፖሊስና ሚሊሻ አባላት መገደላቸውን የአካባቢው ነዋሪዎች ተናግረዋል። በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያ ምንጃርና መንዝ ቀጠናዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች ሲደረጉም በተመሳሳይ በሰሜን ወሎ ዞን ቆቦ ቀጠና እንዲሁም ምዕራብ ወሎ አማራ ሳይንት ቀጠና ደግሞ ከባድ ውጊያዎች መደረጋቸውን የፋኖ የመረጃ ምንጮች ተናግረዋል። በሌላ መረጃ ህወሃት በህዝቡና በድርጅቱ ላይ ሊፈጠር የነበረን አደጋ በትግል ቀልብሻለሁ አለ። ህወሃት ባወጣው መግለጫ ያሉ ልዩነቶችን ለመፍታት ከሰላማዊ ትግል ውጭ የሚደረጉ እንቅስቃሴዎች ለትግራይና ለትግራይ ህዝብ የሚመጥኑ አይደለም ያለ ሲሆን የጊዜያዊ አስተዳደሩ መንግስትነት በክህደት ኃይሎች እጅ ወድቆ ነበር፣ አሁን ግን በሚገባ ተቆጣጥረነዋል ብሏል። በዶክተር ደብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው ህወሃት በትናንትናው ዕለት ባወጣው መግለጫ ባለፉት ሁለት ዓመታት ያካሄደውን የውስጥ ትግል በበላይነት ማጠናቀቁን አስታውቋል። ፓርቲው የትግራይ ህዝብን ጥቅም ለማስጠበቅ ያደረግኩት የውስጥ ትግል ውጤት አምጥቷል ያለ ሲሆን በዚህም የጊዜያዊ አስተዳደሩ በህወሀት ሰዎች መያዝ አንዱ ውጤት ነው ብሏል። በአሁኑ ሰዓት ያሉ የትግራይ የፖለቲካ አስተላለፎች የተጠኑና የታወቁ ናቸው። በዚህም የራሳችን ውሳኔ አጥንተን ወስነናል ያለው ህወሀት በፖለቲካዊ ልዩነት ውስጥ ያሉ የተለያዩ ቡድኖች እንቅስቃሴ ሰላማዊ ትግል ከማድረግ ውጪ ሌላ አማራጭ መንገድ ለመጠቀም መፈለግ ለትግራይ ህዝብ የሚመጥን አይደለም ብሏል። ሰላማዊ የፖለቲካ ትግል በማድረግ በትግራይ የውስጥ ልዩነቶችን ለመፍታት የሚያስችል በቂ ነጻነት አለ ያለው ፓርቲው የተለያዩ ልዩነቶችን በሰላማዊ መንገድ መፍታት ይገባል በማለት መክሯል። የኢትዮጵያ መንግስትን ጨምሮ የቀድሞ አመራሮችን የፕሪቶሪያ ስምምነትን የጣሱ ነበር በማለት የከሰሰው ህወሀት በዚህም ሂደት ከትግራይ ህዝብ ጋር ከተጋጩ ቆይተዋል በማለትም ከሷል። በአሁኑ ሰዓት ያለውን ለውጥ ለማስቀጠል ከሁሉም ወገን በቂ አቅምና ድጋፍ እንዳለው ያተተው ህወሀት የፕሪቶሪያ ስምምነት መጣስን ጨምሮ በርካታ ህገወጥ የሆኑ ተግባራት ተፈጽመዋል በማለት ትናንት ሚያዝያ 4 2017 ዓ ም ባወጣው መግለጫ የቀድሞ ባለሥልጣናትናም የፌዴራሉን መንግስት ወቅሷል። ይህ አካሄድ መሻሻል አለበት ያለው ህወሃት ሁለቱ አካላት በውይይትና በስምምነት የፕሪቶሪያውን ውል ለማክበር በጋራ መስራት አለባቸው በማለት ለስምምነቱ መተግበር የኢትዮጵያ መንግስትና ህዝብ፣ ዓለም አቀፉ ማኅበረሰብና ሌሎች ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባቸዋልም ይላል። በሌላ መረጃ ተቀማጭነቱን በአሜሪካ ያደረገው ግሎባል ፋየር ፓወር ኔትወርክ በ2025 የአፍሪካ አስር ወታደራዊ ሀያል አገራትን ዝርዝር አውጥቷል ኢትዮጵያ ስንተኛ ደረጃ ላይ ትገኛለች የሚለውን ቀጥሎ እናቀርባለን ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን በሰራዊት ብዛትና ጥንካሬ በችሎታ በበጀት አቅም በመልካም ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንፃር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየአመቱ ከሚያወጣው ሪፖርት የአውሮፓውያኑ 225ን የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠው ደረጃ ይፋ ሆኗል። በተጨማሪም የሀገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር የዲፕሎማሲ ግንኙነትና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 ግሎባል ፋየር ለአውሮፓውያኑ 225 ዓመት ባወጣው የዓለም ሀገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑትን አስር ኃያል ሀገራት የሚከተሉት ናቸው። አስረኛ ሊቢያ። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመታት የመሯት መሪዋ የመዋምር ጋዳፊ መንግስት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በአስረኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ 76ተኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን ሀገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዡ ላይ ከፍ ብላ ለመቀመጥ ትችላለች። ዘጠነኛ ሱዳን በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት ሁለት ዓመታት በርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ ዘጠነኛ እንዲሁም በዓለም ደግሞ ሰባ ሦስተኛ ደረጃ ላይ ትገኛለች። ስምንተኛ ዲሞክራቲክ ኮንጎ። የዲሞክራቲክ ኮንጎ ሰራዊት በተለይ በሀገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋገ የቆየ ቢሆንም በጥንካሬው በአፍሪካ ስምንተኛ በዓለም ስልሳ ስድስተኛ ደረጃ ላይ ይገኛል። ሰባተኛ ሞሮኮም፣ ከአውሮፓ ሀገራት የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት ሀገር። የሞሮኮ ወታደራዊ ኃይል በአፍሪካ በሰባተኛ ደረጃ ላይ ሲቀመጥ ከዓለም ሀገራት ደግሞ 59ኛ ደረጃ ላይ ተቀምጠዋል። ስድስተኛ አንጎላ፣ ደቡብ አፍሪካዊቷ አገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ ስድስተኛ በዓለም 56ተኛ ደረጃ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬ ምንጭ ሀገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት ነው። አምስተኛ ኢትዮጵያ። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ተኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነትን ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይ በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው ይላል መረጃው። አራተኛ ደቡብ አፍሪካ፣ ሶስተኛ ናይጄሪያ፣ ሁለተኛ አልጀሪያ፣ እንዲሁም አንደኛ ደረጃ ላይ የተቀመጠችው ግብጽ ናት። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብፅ በወታደራዊ ኃይል ከአፍሪካ ቀዳሚ ስትሆን ከዓለም ደግሞ በ19ኛ ደረጃ ላይ ተቀምጣለች። ግብፅ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። ክብሯትና ክብሯን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩም። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው ሰላም ቆዩም።